አንዳንዶች የፖለቲካ ድርጅቶች ይህን የማይቀበሉ አሉ ማለት ነው ምክንያቱም ምኑን የማይቀበሉ ችግራችን በኢትዮጵያ ጥላ ስር አይፈታም ስለዚህ ምክክር ኮሚሽኑን በዚህ መንፈስ አንቀበለውም የሚሉ ይፋኖ ታጣቂዎች ቀጥታ ለእኔ ደውለውልኝ አግኝቻቸዋለሁ አንደኛው ክንፍ አንደኛው ቡድን የሚል ነገር አንስተው ነበርና አሁን በምን ደረጃ ላይ ነው ያለው ታጣቂዎቹ ወደ ምክክር መድረኩ እንዲመጡ ትጠይቃላችሁ ምንድን ነው ዋስትና የምሰጧቸው? የተወሰኑ ፖለቲካ ፓርቲዎች አሁንም አልመጡም። አሁንም በእኛ እምነት ኢንፍሉዌንሻል ናቸው፣ እነሱ ለእኛ እንደ ተጽዕኖ ነው የምናየው አሉታዊ። ሁለተኛ፣ አሁንም በትጥቅ ትግል ላይ ያሉ ወንድሞች እህቶቻችን አሉ። የነሱም ወደዚህ በትክክል አለመምጣቱ ለእኛ የተወሰነ አሉታ የሆነ ተጽዕኖ ነው ያለው። ከመንግስት ጋር ይሄ ፈረንጆች አርምስ ሌንስ እንደዛ ነው የምንጠባበቀው። አንዳንዴ ነውም ከመጠን በላይ እናበዘዋለን። ዓለም ተቀይጦ የሚኖርባት የዓለም ህዝብ ተሰብስቦ የሚኖርባት አሜሪካ የአሜሪካ ህዝብ ነው። ኢትዮጵያ ግን ደግሞ በታሪክ ውስጥ አብሮ የመጣ ማህበረሰብ ሌላው ቀርቶ የተቀላቀለው ህዝቦች የሚል ነገር አለና እና እንግዲህ እንደም ኮሚሽነር ያ ጉዳይ የሁሉንም መስሎ ለመቅረብም ሊሆን ይችላልና ቀደም ሲል ስላነሱብኝ ምናልባት በዚሁ ላይ የሚሰጡት አስተያየት ካለ እኔማ ያነጋገር ትን ይለኛል ብዙ ጊዜ ብዙ ተምር ያለው አንድ ጊዜ ንግግር ሳቀርብ የኢትዮጵያ ህዝብ፣ የኢትዮጵያ ብሔሮችና ህዝብ ብዬ ነበር እና ያነበበው ሰውዬ አረመልኝ።